አስራ ሁለተኛ ክፍለ ጦር በልማ ቦይ ምርኮኛው አስራ ሁለተኛ ክፍለ ጦር አሁን መጨረሻ አስራ ሁለተኛ ክፍለ ጦር ነው። ተመልካቾቻችን ኮር ሁለት ሙሉ በሙሉ አስራ ሁለተኛ ክፍለ ጦር ነው። ሰበር ሰበር ሰበር ዜና መስከረም 15 ጤና ይስጥልኝ፣ አድማሽ ተመልካቾች እንደምናረፈዳችሁ። በሁለተኛ የዜና ወጃችን የዕለቱን ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በወሎ ተአምር ተሰራ። የትላንቱን የወሎ ድል በሰባት እጥፍ የሚበልጥ ዛሬ ሌላ ተአምር ድል የወሎ ፋኖ አስመዘገበም። ከአስር በላይ ከተሞችና ወረዳዎች በፋኖ ቁጥጥር ስር ገብተዋል። የላሊበላ ኤርፖርት በፋኖ ተከቧል። ዙ-23 በወሎ ምድር ዛሬ ለሁለተኛ ጊዜም ተማርኳል። ትላንት የተማረከው አንድ ኦራል ሲያስደምመን፣ ዛሬ ደግሞ ሰባት ኦራል በፋኖ ተማርኳል። አንድ ሺህ የሚጠጋ ምርኮኛም በዛሬዋ ዕለት ብቻም ብቻ ተይዟል። ከወሎ ተነግሮ የሚያልቁ የድል ዜናዎች ደርሰውኛል፣ በዝርዝር ወደ እናንተ ማቀርባቸዋለሁ። በሌላ በኩል በሸዋም ውጊያ ተደርጓል፣ የብልጽግና ጦር ተረፍርፏል። በዝርዝር መረጃውን እናስደምጣቸዋለን። ወዲህ ደግሞ ህወሀት ከሱዳን የጦር መሳሪያ ማስገባቷ ተነግሯል፣ ይህም በዝርዝር ይዳሰሳል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ! ከላይ በአርዕስተ ዜና ያደምጣችሁትን መረጃዎች ወደ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 አሁን በቀጥታ ቀዳሚ ወዳደረግኩት ወደ ዕለቱ ሰበር ዜና አልፋለሁ። ሁለተኛ ቀን ዘመቻ አርበኛ አደማሊ አባናደው በታላቅ ድል ታጅቦ እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ እዝ በትላንትናው ዕለት ከጠዋቱ 12 ሰዓት የተጀመረው ዘመቻ አርበኛ አደማሊ አባናደው በአምስቱም ኮሮችና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን እያስመዘገበ ተጠናክሮ ቀጥሏል። ዛሬ በቀን 15 ሁለተኛ ቀኑን በያዘው ዘመቻ አርበኛ አደማሊ አባናደው በዛሬው ዕለትም ሲሆን መስከረም 15 ቀን 2018 ዓ.ም ተጠናክሮ እየቀጠለ ሲሆን በዚህ የተጋድሎም አገዛዙ ለሁለት ዓመት የሰሜን ወሎ ዞን የጦር ማዘዣ ጣቢያም አድርጎት የነበረው የግዳን ወረዳ ሙጃ ከተማም በርካታ ምሽጎችን በመስበር በሚኒሊክ እዝ ሰራዊት በቁጥጥር ስር መዋሉ ተነግሯል። በዘመቻ አርበኛ አደማሊ አባናዳው በትላንትናውና በዛሬው ዕለት በርካታ ከተሞች ነፃ ወጥተዋል። ሰሜን ወሎ ዞን ግዳን ወረዳ ዋና መቀመጫ የሆነችው ሙጃ ከተማ ከተማን ጨምሮ ሙሉ ለሙሉ ወረዳዋ በፋኖ ቁጥጥር ስር ገብተዋል። ሰሜን ወሎ ዞን ጋዝ ወረዳ መቀመጫ የሆነችው ስታሽን ጨምሮ ወረዳዋ ሙሉ በሙሉ በፋኖ ቁጥጥር ስር ገብተዋል። ሰሜን ወሎ ዞን ራስ አንጎት ወረዳ መቀመጫ የሆነችው አሁን ተገኝ ከተማን ጨምሮ ሙሉ በሙሉ ወረዳዋ በፋኖ ቁጥጥር ስር ገብታለች። ሰሜን ወሎ ዞን ላስታ ወረዳ ብልብላ ከተማን ጨምሮ ከሽምሻ ቀበሌ ውጪ በፋኖ ቁጥጥር ስር ገብተዋል። ሽምሻ ላይም ኤርፖርቱ ተከቧል። ብልጽግና ኤርፖርቱ እንዳያዝበት ከባድ ተጋድሎ እያደረገ ነው። ነገር ግን ፋኖች ከበባውን አጥብበውታል። ሰሜን ወሎ ዞን ከጉብልፋት ወረዳ ከወልዲያ ከተማ ውጪም ያለው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። ወልዲያ ከተማም የፋኖ ኃይሎች አሁን እየገቡ ነው። ውጊያ ዙሪያውን እየተደረገ ነው። ሰሜን ወሎ ዞን ዳውንት ወረዳ ዋና መቀመጫ የሆነችው ኩሩባ ከተማን ጨምሮ ወረዳዋን ሙሉ በሙሉ ፋኖ ተቆጣጥሯታል። ሰሜን ወሎ ዞን ዋላ ወረዳ ከኮነ ከተማ ውጭ ያለው ሙሉ በሙሉ በፋኑ ቁጥጥር ስር ገብቷል። ሰሜን ወሎ ዞን መቄት ወረዳ ከፍላቂትና ከገረገራ ከተማ ውጪም ያለው ሙሉ በሙሉ በፋኑ ቁጥጥር ስር ውሏል። ፍላቂትና ገረገራ ከተማ ላይ አሁን በዚህ ሰዓትም ከባድ ትንቅንቅ እየተደረገ ነው። ውጊያውና ትንቅንቁ አሁንም እንደቀጠለ ነው። ከመረጃው ብዛት የተነሳ ቁጥር ለመዘገብ ተቸግረናል። አሁን እዚሁ ስቱዲዮ ከገባን በኋላ በደረሰን ሰበር ደል ዜና ደግሞ ቃሊም አናብስቶቹ ተቆጣጥረዋታል። ፋባሃ ምስራ ምስራቅ አማራ ቀጠና ሚሊቅ እዝ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ቃሊምና ሳንቃን ተቆጣጥረናል፣ ሲሉ አናብስቶቹ ለሚዲያችን ገልጸዋል። ምኒልክ እዝ ወደፊት እየገሰገሰ በርካታ ከተሞችን እየተቆጣጠረ በመሆኑ አገዛዙ ያለ ሌለ ኃይሉን ወደ ምስራቅ አማራ ቀጠና ሊያንቀሳቅስ ስለሚችል ሌሎች ቀጠናዎች በዝግጅት ይጠብቁ ተብለዋል። በምስሉ እንደምትመለከቱት ደግሞ በወልዲያ በውስን ኪሎ ሜትር ማለትም በአስር ኪሎ ሜትር ርቀት ላይ የምትገኘው ሳንቃ ከተማም በፋኑ እጅ ገብታለች። ምኒልካውያኑ እራታችን የእጁ ገነት ወልዲያ ካለበላን ብለዋል። አሁንም ውጊያው ቀጥሏል። እስካሁን ሰዓት ድረስ ብቻ በተደረገው ውጊያ ዘጠኝ የመከላከያ ሀያ አራት የፋሽስቱ ኦህዴድ ብልጽግና ሹማምንት መኪኖች በፋኖ እጅ ገብተዋል። አንድ ሺህ ገደማ የሰው ኃይል እጁን ተሰልፎም ለፋኖ አስረክበዋል። ሁለተኛው ዙ 23ም በወሎ ተማርኳል። ሁለተኛው ዙ 23 ከሶስት ድሽቃና በርካታ ክላሽ ጋር ነው በወሎ በዛሬው ዕለት የተማረከው። ከዚህ ጉዳይ ጋር በተያዘ ዝርዝር መረጃም እስካሁን አልደረሰንም። በደረሰን ሰዓት ወደ እናንተ የምናጋራችሁ ይሆናል። በሌላ በኩል አሁን አርበኛም ማረዳም ከወሎ የደረሰኝ መረጃ በማለት ባወጣው መረጃ አከርካሪያችሁ ተመታን ያለው ብርሃኑ ጁላ በማለት በመሳቅ ይጀምራል። ወሎ ቤተ አማራ ላይ የትላንቱ ድል አጣጥመን ሳንጨርስ ዛሬም ሌላ ተአምር ተደግሟል። መሳሪያ፣ ተተኳሽ፣ ተሽከርካሪም ሙሉ ወታደራዊ ቁሳቁስ ተማርኳል ሳይሆን ታፍሷል ነው የሚባለው በማለት አርበኛው ይቀጥላል። የተሟላ ዝርዝር እስኪወጣ ልቅምሻም እነሆ እቺን ልንገራችሁ፣ የምስራቅ አማራ ተርቦች ምንሊክ እዝ በዘመቻ ደማሊ ዛሬም በከፍተኛ ድል እንደቀጠሉ ናቸው። እስካሁን በደረሰን መረጃ ዛሬ ከነጋ ብቻም ሶስት ድሽቃ በርካታ ብሬን ስናይፐርና ክላሽንኮቭ ከሰባት በላይ ኦራሎችና በርካታ ፓትሮሎች ከተለያዩ ተተኳሽና ልዩ ልዩ ግብዓቶች ጋር ተማርኳል። ሙጃ እስታይሽ አሁን ተገኝ ብልብላም ኩርባ ኮን ፍላቄት ገረገራም የተባሉ የወረዳ ከተሞችንም የፋኖ ኃይል ተቆጣጥሯል። እጅ መስጠት ያልፈለገ ከ180 በላይ የብልጽግና ኃይል ሰራዊትም ተሸኝተዋል። ከ600 በላይ የሚሆኑም እጅ በመስጠት ህይወታቸውንም አትርፈዋል ሲል አርበኛው ተናግረዋል። ውጊያው ላሊበላና ወልዲያ ዙሪያም ደርሷል ያለ ሲሆን የብልጽግና የዞንና የወረዳ አመራሮች ቤተሰቦቻቸውን ጥለው በመሸሽ ላይ ናቸው። ሲል አርበኛ አስረሰ ማረዲያም ጤ የወሎ ጓዶቹ የሰሩትን ጀብዱ እንዲህ ገልጾታል። አስራ ሁለተኛ ና ስልሳ አንደኛ ክፍለ ጦሮች ታሪክ ሆነዋል ሲልም አርበኛው አክሎ ገልጿል። እዚሁ ስቱዲዮ ቁጭ ብለን ራሱ የሚወጡ መረጃዎች በርካታ ናቸው። አሁን በደረሰን መረጃ ደግሞ ፋኖ ወልዲያ መድረሱን ተከትሎ የመድፍ ዝግጅት በወልዲያ እየተደረገ ነው። ዛሬ ማለትም በቀን 15 አንደኛ ወር 2018 ከቀኑ 10 ሰዓት ተኩል አካባቢ ሁለት መድፍ ከሻላሙዲን ስታዲየም አካባቢ ሊተኩሱ ዝግጅት እያደረጉ እንደሆነም ለሚዲያችን ከቦታው መረጃው ደርሶታል። አቅጣጫው አንዱ ወደ ሳንቃ መስመር፣ ሌላኛው ደግሞ ወደ ስሪንቃ አርሴ ማድረገው እየተጠባበቁ እንዳሉም ነው እየተነገረን። ስለዚህ የፋኖ ኃይሎች ከግምት ውስጥ እንዲያስገቡ ሲሉ የመረጃ ምንጮቻችን ገልጸዋል። አገዛዙ የድሮን ቅኝትም በወሎ ቤት አማራ ጀምሯል። ዛሬ መስከረም 15 ቀን 2018 ዓ.ም ከላስታ እስከ ወንዳጅ ከግዳን እስከ ከፊል ራያ እንዲሁም ከሳንቃ እስከ የጆም ተከታታይ የሆነ የድሮን ቅኝት እየተደረገ ነው ስለሆነ፣ በቀጠና የምትገኙ የህብረተሰቡ ክፍሎች አስፈላጊውን ጥንቃቄ እንድታደርጉም መልእክት ተላልፏል። እንግዲህ አድማሽ ተመልካቾች በጨረፍታ ነው እስካሁን እየተደረገ ያለውን ውጊያ እያጋራ ናቸው። ምክንያቱም ውጊያው አሁንም እንደቀጠለ ስለሆነ ዝርዝር መረጃዎችን ለማግኘት ይከብዳል። ነገር ግን ነገር ግን እችም ብትሆን ያው አድማሽ ተመልካቾች መረጃውን ማግኘት አለባቸው በሚል ነው መረጃውን እያጋራ ናቸው። አሁንም ውጊያው እንደቀጠለ ነው። በተለያየ የተሸከሙት ማዕረግ ከብዷቸው ለሚንገዳገዱት የአብይ ጄኔራሎች ምኒልክ እዝ ምስራቅ አማራ ላይ የሰራው ድንቅ ኦፕሬሽን ሌላ ጭንቀት ውስጥ ከቷቸዋል። በውስኪም ለአንድ አዳር በሚሊዮን ከሚከፍሏቸው ሴቶችም የማይወራረድ ጭንቀት ውስጥ ከቷቸዋል። የምኒልክ እዝ ድል የብልጽግናን ወታደራዊ ኃይል ብቻ ሳይሆን ፖለቲካ ኃይሉንም ጭምር የሚያስበረግግ ተአምር ነው። ዘመቻ አርበኛ አደማሊም አባናደው ፋኖ ውጊያውን አቅዶም አቀናጅቶም የመምራት አቅሙን ያሳ ያሳየበት አሳይቶም ያስመሰከረበት ወታደራዊ ልህቃኑን ወታደራዊ ልህቅነቱን በተግባር ያሳየበት ታሪካዊ ቀን ነው። አብዶ ውጊያዎቹን ፋኖ በፈለገበት ቦታና ሰዓት ብቻ እንዲሆኑ ማድረግ ተችሏል። ፋኖ ጠላት ባቀደ ውጊያ ጠላት ባጠመደው ወጥመድ ሳይሆን ራሱ በመረጸው ስፍራና ወቅት ውጊያ ማድረግ እንደሚችልም አስመስክረዋል። በዚህም ለቁጥር የሚያስቸግሩ ድሎችን ማግኘት ተችሏል። በተመሳሳይ ሰዓትም ከ9 በላይ የአውድ ውጊያ ግንባሮችን ከፍቶ ያለምንም አይነት መረጃ ሾልኮ አለመውጣቱም ፋኖ ሚስጥራዊ የመረጃ ልውውጥ አቅሙ ምን ያክል እንደዳበረም ማሳያ ነው። ሌላው የፋኖ ወታደራዊ የደህንነት ክፍል አቅሙ ማደጉንም በሰራው ኦፕሬሽን አሳይቷል። የጠላትን ቁመና የሰራዊትን አሰፋፈ የመሳሪያ አይነት፣ የሰራዊትን ብዛት፣ ደካማና ጠንካራ ጎን እንዲሁም ሌሎች ወታደራዊ የጠላትን ቁመናና የሚያመላክቱን መረጃዎችን ቀድሞ በመለየት የሚጠበቅበትን ስራ የሰራው የፋኖ የስለላ ክፍልን አለማድነቅም አይቻልም። ፋኖ በወታደራዊ ኃይል ያገኘው ድል በፖለቲካ ድልም መደገም አለበት። በፋኖ ፖለቲካ ክንፍ ወታደራዊ ኃይሉ በተቆጣጠራቸው ቀጠናዎች ሁሉም ማህበረሰቡን ማንቃት፣ ከጎኑ ማሰለፍ መቻልም አለበት። አገዛዙ የሃይማኖት ካርዶ ችን እየመዘዘ ፋኖን ለማዳከም እየሰራ ያለው ቤት አማራ ላይ ነው። ስለዚህ ይህም መገርሰስ አለበት። እንግዲህ በጨረፍታ ከወሎ ያገኟቸው መረጃዎች መዚህን ይመስላሉ። ውጊያው ሲጠናቀቅ ደግሞ አመሻሹን አሊያም በነገው የዜና ወጃችን በሰፊው መረጃውን ይዤ ቀርባለሁ። የምርኮ ቪዲዮም በሰፊው ደርሶኛል። እሱንም በቀጣይ የዜና ወጃችን የዚው የምቀርብ ይሆናል። አሁኑ እቺን አጠር ያለች የምርኮ ቪዲዮ ተመልከቱ። አሁን በቀጥታ ወደ ሌሎች ዘገባዎች አልፋለሁ። ወዲህ ደግሞ የብልጽግና ሰራዊት በሸዋም እየተወቃ ነው። ከዚህ ጋር በተያያዘ እንዲሁም ሕወሓት ከሱዳን ስላስገባቸው መሳሪያዎች የተሰሩ ዘገባዎችን ባልደረባይ እንደሚከተለው ታቀርብላችኋለች። አድምጠናት እንመለስ። ሕወሓት ከሱዳን ወደ ትግራይ ከባድ የጦር መሳሪያዎችን ማስገባቱ ተሰማ። ህወት የጦርነት ዝግጅቱን አጠናክሮ ቀጥለዋል። ሰራዊቱን ለማስታጠቅ ከፍተኛ ቁጥር ያለው ጦር መሳሪያ በሱዳን በኩል እያስገባ መሆኑን ወታደራዊ መረጃዎች ያመላክታሉ። ከሱዳን ወደ ትግራይ የገባው የጦር መሳሪያ የኤርትራ ነጻ መሬትን በመጠቀም እንደሆነ ነው የተጠቆመው። በሌሊት በሸራ የተሸፈኑ ተሽከርካሪዎች ወደ መቀሌና ሽሬ እንዲሁም ወደ ጦር ካምፖች መጓዛቸውን ከወታደራዊ መረጃው ላይ መረዳት ተችለዋል። ከፍተኛ ቁጥር ያለው ጦር መሳሪያ ከተራገፈባቸው የትግራይ ከተሞች መካከል መቀሌና ሽሬ ዋነኞቹ ናቸውም ተብለዋል። በተጠቀሱት ከተሞች ላይ የአጭር ርቀት ተወንጫፊ አነስተኛ ድሮኖችና ላይት ሮኬቶች ተራክፈዋል። ጦር መሳሪያዎቹ የገቡት ጄኔራል ፍስሃ ማንጁስ ወደ ፖርት ሱዳን መሄዳቸውን ተከትሎ ነው። ጄኔራሉ ጦር መሳሪያዎችን በግዥም ሆነ በእርዳታ መልክ ከሱዳን ወደ ትግራይ ለማስገባት ወደ ሱዳን በተደጋጋሚ ተጉዘዋል። በቀጠለው የውክልና ጦርነት ውስጥ ከሁለቱ ተፋላሚ ኃይሎች ለጄኔራል አልቡርሃን ወግኖ የሚዋጋውን የህዋት ታጠቂ ኃይል በገድ ሀሪፍ ከሰላ፣ ዋድ መዲኒ ና ፖርት ሱዳን ከተሞች የግንኙነት ቢሮ መክፈቱን መዘገባችን አይዘነጋም። የህዋቱ ጄኔራል ፍሳ ኪዳኑ ወደ ሱዳን ያደረጋቸው ተደጋጋሚ ጉዞዎች ከግብጽና ሱዳን ባለስልጣናት ጋር የጦር መሳሪያ አቅርቦት በተመለከተ ውይይት ማድረግ፣ እርዳታና ጊዜዎችን ለማሳለጥ ሲሆን በዚህ ግንኙነት መሰረት ከሰሞኑ ከባድ የጦር መሳሪያ ዎች ወደ ትግራይ መግባታቸው ተረጋግጠዋል። ከሱዳን የመጣው ጦር መሳሪያ ወደ ግራ ካሶና ደደቢት የህወሓት ወታደራዊ ካምፖችም እንደተወሰደ ታውቋል። ይህም የአራተኛው ዙር ጦርነት አይቀሬ ስለመሆኑ አመላካች ሆኗል። ይህ በእንዲህ እንዳለ ከትግራይ ጋር በተያያዘ በወጣ ሌላ መረጃ በስድስት ወረዳዎች ውስጥ ኮሌራ ወረርሽኝ መከሰቱ ያሳያል። ከመስከረም ስምንት ወዲህ ከሶስት መቶ በላይ ሰዎች በኮሌራ በሽታ መያዛቸው ታውቋል። የአውሮፓ ሕብረት የሲቪሎች ጥበቃና የሰብአዊ እርዳታ ስራዎች መምሪያ እንዳስታወቀው በበሽታው የተያዙ ሰዎች የተመዘገቡባቸው ወረዳዎችም ሰለዋ፣ ሳምረ ሰይምቲ አዲያቦ ማዕከል አዲያቦ አዲ ዳአሮ ና ዛና ናቸው። በክልሉ በተከሰተው የኮሌራ በሽታ ህይወታቸው የሚያልፍ ታማሚዎች ምጣኔ ሶስት ነጥብ አንድ በመቶ መሆኑን ና ይህ ምጣኔ በዓለም አቀፍ ደረጃ አጣዳፊ ተብሎ ከሚታወቀው ምጣኔ ያለፈ እንደሆነም ተመላክተዋል። የኮሌራ በሽታው መነሻ የወርቅ ማዕድን ቆፋሮ የሚካሄድባቸው አካባቢዎች ናቸው ተብለዋል። አማራና የቤንሻንጉል ጉምዝን ጨምሮ በሌሎች ክልሎችም ኮሌራ እንደገና ማገርሸቱ ታውቋል። አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የማህመድ ቢሆኔ ኮር አካል የሆነው የጀግናው አስቴጎማ ተራራ ክፍለ ጦር በይፋት አውራጃ አንጾኪያ ገምዛ ወረዳ መስከረም 14 2018 ዓ ም በአምስት አቅጣጫ የተንቀሳቀሰ የጠላት ኃይልን መክቶ እና ደቁሶ ወደመጣበት በሽንፈት መልሶታል። ልዩ ስማቸው መቅደሳና አርባ አራቱ በተባሉ ቦታዎች ነበልባሎቹ አይበገሬ ሻለቃና የአያሌው መክት ሻለቃ ፋኖቻችን እስከ አፍንጫው የታጠቀውን ያገዛዙን ጦር ገጥመው ያለምንም መስዋዕትነት እና ጥበብ በተሞላበት የውጊያ ስልት ከፍተኛ ድል አስመዝግበዋል። ጠላት ሬሳውን እንኳን ለማንሳት ፋታቶ ከመደበኛ ወታደራዊ አሰላልፍ ውጭ ተበትኖ ወደ መጣበት ተመልሷል ማለት ነው። በዚህ ልዩ ስማቸው አፍሶ፣ አጋም ሷምባ እና ዝላይ በሚባሉ አካባቢዎች በእነዚህ አቅጣጫዎች ላይ የተንቀሳቀሰውን ያገዛዙ ኮማንዶ ጥምር ጦር የጀግናው አስቴ ጎማ ተራራ ክፍለ ጦር የአርበኛ ሸጌ ሻለቃ ከፍተኛ ጉዳት አድርሰውበታል። በየቀኑ በሚደረጉ አውደ ውጊያዎች የፋኖ ወታደራዊ ብቃት እየጨመረ በመሆኑ በዚህ አውደ ውጊያ የታየ ሆኗል ማለት ነው። በአንጻሩ ጠላት ኃይል እየተበተነ እየፈራረሰ ያለበት ሁኔታ ነው ያለ። እነዚህ የዕለት ተዕለት የውጊያ እቅዶቻችን ናቸው እያስኬድናቸው እንገኛለን። የዕለት ውጊያዎች የአገዛዙን ጦር ሞራል እያለሸቁት እያፍረከረኩት እየሸረሸሩት የሚገኙ በመሆናቸው በደርግ ጊዜ የነበረው ታሪክ እየተደገመ ይገኛል። የጀግናው አስቴጎማ ተራራ ክፍለ ጦር የአበበ ዳምጠው ሻለቃና ፈጥኖ ሻለቃ በጥምረት በመሆን ደግሞ በአሰለሌ ቀለበት ወንበር በአምቧሃ ዜሮ ስምንት ቀበሌ መሽጎ የነበረውን የጠላት ኃይል ላይ በጋራ ባካሄዱት ኦፕሬሽን በከፍተኛ ጥንቃቄ የተገነባውን ምሽግ ሰብረው በጠላት ላይ ከፍተኛ ጉዳት አድርሰዋል። ጉዳቱም እንግዲህ ከሰብአዊ ጉዳት በዘለለ ቁሳዊ ኪሳራ አድርሰውበታል ማለት ነው። በጠላት ላይ በአውዲዮ ውጊያዎቹ የደረሱት ጉዳት ግዛቶች እየተጣረሩ ስለሆነ እንግዲህ በቀጣይ ለህዝብ ይፋ የምናደርግ ይሆናል። ለጊዜው ከዚህ መግለጫ ጋር የፈረሰውን የጠላት ምሽግ የሚያሳይ ተንቀሳቃሽ ምስል በቪዲዮ አያይዘን እንለቃለን። የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛትን በተመለከተ ደግሞ የቤት አማራ ኮር አካል የሆነው ጀግናው የጽናት ክፍለ ጦር ሶስተኛ ሻለቃ መስከረም ዘጠኝ ሁለት ሺ አስራ ስምንት አመተ ምህረት ከምሽቱ አራት ሰዓት በደላንታ ወረዳ የፀሐይ መውጫ ከተማን ተቆጣጥሮ አድሯል። የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት ህዝብ በቀጠናው እያ ያደረገ ያለውን እንቅስቃሴ በአዲስ መንፈስ እያሰፋና እያጠናከረ ሲሆን በቀጣይነት ዝርዝር መረጃዎችን ለህዝብ ይፋ እናደርጋለን ለጊዜው የነበሩኝ የግንባራው ደወሎች እነዚህን ይመስላሉ ድል አማራ ፋኖ ህዝባዊ ድርጅት ድል አማራ ህዝብ ድል ኢትዮጵያ ህዝብ መስከረም አስራ አራት ሁለት ሺ አስራ ስምንት አመተ ምረት አርበኛ አበበ ሙላቱ ከግንባር አመሰግናለሁ የራስ ካሳ ሀገር የዚያ ስመጥሩ ማይጨው የዘለቀው ሊዋደቅ ላገሩ የተባለለት የራስ ካሳ ተውለደቀይ ግዳን ሴሩ ቀመስ ወረዳም ዛሬ ከንጋት ጀምሮ በተደረገ ትንቅንቅ በፋኖ ቁጥጥር ስር መግባቱ ተሰምቷል። የወረዳ ዋና መቀመጫ የሆነችው ሙጃ ከተማ ላይ በተደረገ ተጋድሎ በርካታ የአገዛዙ ወታደሮች ልክ እንደደረቀ ዛፍ ቅጠል መርገፋቸው ተሰምቷል። መረጃውን በዝርዝር ይዘነዋል። ከሰፋ ባት ሀገር ለምለሚቷ ሳንቃ አላራምዳለው የአብይን ሰራዊት የፋኖ መትረጌስ የብሬኑ ላንቃ የተባለላት ውቤቷ ሳንቃ ከተማም ሙሽሮቿን ተቀብላ ሽርጉድ እያለች ነው። የእጁገነት ወልዲያ ደግሞ እየተሽኮረመመች ነው። በወልዲያ ከተማ ያገዛዙ ወታደሮች ጭንቀትና ሽብር ከመጠን በላይ አይሏል። የዞንና የከተማ አስተዳደሩ ካድሬዎችም ከትላንት ምሽት ጀምሮ ከተማዋን ለቀው እየወጡ ነው።

የጋዞና የራስ አንጎት ወረዳ ከነ ዋና ከተሞቻቸው ዛሬ ውለውን በተደረገ ተጋድሎ ሙሉ በሙሉ በፋኖ ቁጥጥር ስር ገብተዋል። የሁለቱ ወረዳ አመራሮች በጋሸና በኩል አቆራርጠው ወደ ጋይንት ንፋስ መውጫ መፈርጠጣቸው ተነግሯል። በተያያዘ ዜና ባለፉት ሁለት ዓመታት በፋኖ ስር ስትተዳደር የነበረችውና ከሳምንታት በፊት በአገዛዙ ወታደሮች እጅ ወድቃ የነበረችው የላስተዋ በልባላ ከተማ ዳግም ነፃነቷን መቀዳጀቷ ተሰምቷል። በርካታ ያገዛዙ ወታደሮች ተገድለውበታል በተባለው በዚህ በብልባላ ግንባር ዲሽቃን ጨምሮ የቡድን መሳሪያዎችም በፋኖ እጅ መግባታቸው ታውቋል። በብልባላው ግንባር ከተገደሉ ያገዛዙ ወታደሮች መካከል ከፍተኛ ወታደራዊ አዛዦች ይገኙበታል የተባለ ሲሆን የላስታና ብስቶችም የአገዛዙ ምንጣፍ ጎታች ወታደራዊ አዛዦችን ማዕረጋቸውን በሳንጃ እየበጠሱ እየጣሉ ከአስከሬናቸው ጋር ወደ ጉድጓድ እየወረዱት ይገኛሉ። በዝርዝር ታደምጡታላችሁ። የሰሜን ምስራቅ ህዝን ጨምሮ የመከላከያ ሰራዊት ተቋም አሉኝ ከሚላቸውና ከሚተማመንባቸው ክፍለ ጦሮች መካከል አንዷ የሆነችው 12ኛ ክፍለ ጦር ከጥቂት ሰራዊትና ከጥቂት መሳሪያዎች በስተቀር ሙሉ በሙሉ መደምሰሷ ተሰምቷል። ክፍለ ጦሯ ትላንት በታወጀው ዘመቻ አባናደው ነው ተነዳ ማብቃቷ የተሰማው ዛሬ ከሰዓት በኋላ ባለው የተረፉ ጥቂት ወታደሮቿ በጊዜያዊነት ወደ ሌሎች ክፍለ ጦሮች እንዲሸጋሸጉ መደረጋቸውም ነው የተነገረው። መረጃውን በዝርዝር ይዘነዋል። የወሎ ተራራ በደም ተነከረ፣ አሳረኛው ፋናው መጣ እየፎከረ ተብሏል። በወሎ ቤት አማራ ምድር የአማራ ፋናው ብሔራዊ ኃይል ምስራቅ አማራ ቀጠና ምንሌ ክዝ ትላንት መስከረም 14 2018 ዓ ም ከንጋት ጀምሮ ባወጀው ዘመቻ አርበኛ ደማሊ ዛሬም ተቀጣጥሎ ቀጥሎ መዋል መዋሉን ተናገረው በዛሬው ዕለት በርካታ የሰሜን ወሎ ዞን አካባቢዎች በፋኖ ቁጥጥር ስር መግባታቸው ታውቋል። በትላንትኡ ውጊያ በውስና አውደ ግንባሮች ብቻ ስድስት ሞርተር ስድስት ድሽቃም 438 ክላሽንካው መሳሪያ፣ 14 ብሬን፣ 9 ስናይፐር፣ 52600 የብሬንና የድሽቃ እንዲሁም የክላሽ ተተኳሽ፣ 37 የሞርተር ቅንቡላ፣ 148 ኤፍ1 ቦምብ፣ 9 ወታደራዊ ራዲዮ መገናኛ፣ አንድ ሲኖ ትራከርና አንድ ኦራል ሙሉ ወታደራዊ ቁሳቁስና ሬሽን ማርኮ መታጠቁን የገለጸው የአማራ ፋኖ ነው ብሔራዊ ኃይል ምስራቅ አማራ ቀጠና ምንሊክ ሜካርስ በዛሬው እለት ደግሞ ከትላንቱ በበለጠ ሁኔታ በድል ተንበሽብሾ መዋሉን አሳውቋል። በትላንቱ ውጊያ 471 ወታደሮች የተገደሉ ሲሆን 175 ወታደሮች ደግሞ ተማርከዋል ሲል ያስታወቀው ዙም ከእነዚህ ምርኮኛ ወታደሮች መካከል 126ቱ ቆስለው የተማረኩ ናቸው ብሎ ነበረ። በዛሬ ውጊያ ደግሞ የትላንቱን በሚያስከነዳ መልኩ በርካታ ቁጥር ያላቸው ያገዛዙ ወታደሮች ልክ እንደደረቀ ዛፍ ገጠረ ረግፈዋል በ በስ የቀናቸው የእናት አባቶቻቸው ምርቃት የሰመረላቸው ደግሞ እጃቸውን ለፋኖ ሰጥተው ህይወታቸውን ማትረፋቸው ታውቋል። ይህንን በሚመለከት የአማራ ፋናው ብሔራዊ ኃይል ምስራቅ አማራ ቀጠና ምንሌክዝ ኮሚኒኬሽን መምሪያ መረጃ ወጥቷል። ሁለተኛ ቀን ዘመቻ አርበኛ ደማሊ አባናደው በታላቅ ድል ታጅቦ እንደቀጠለ ነው ብሏል። የአማራ ፋናው ብሔራዊ ኃይል ምስራቅ አማራ ቀጠና ምንሌክዝ መስከረም 14 ቀን 2018 ዓ ም ከጠዋቱ 12 ሰዓት የተጀመረው ዘመቻ አርበኛ ደማሊ ወይም አባናደው በአምስቱ ኮሮች እና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን እያስመዘገበ ተጠናክሮ ቀ ተከትለዋል። ሁለተኛ ቀኑን በያዘው ዘመቻ አርበኛ ደማሊ ወይም አባና ደው በዛሬ ሁለት ማለትም መስከረም 15 2018 ዓ ም ተጠናክሮ የቀጠለ ሲሆን በዚህ ተጋድሎም አገዛዙ ለሁለት ዓመታት የሰሜን ወሎ ዞን የጦር ማዘዣ ጣቢያ አድርጎት የነበረው የግዳን ወረዳ ሙጃ ከተማ በርካታ ምሽጎችን በመስበር በሚኒሊክ ሰራዊት ቁጥጥር ስር ውሏል። በዘመቻ ርበኛ ደማሊ አባናደው በትላንትና ሁለት እና በዛሬ ሁለት ነጻ የወጡ ቦታዎች የሚከተሉት ናቸው። የራስ ካሳ ሀገር የዚያ ስመጥሩ ማይጨው የዘለቀው ሊዋደቅ ለሀገሩ የተባለለት የራስ ካሳ ትውልድ ቀይ ግዳን፣ ሴሩ ቀመስ ወረዳ መቀመጫ የሆነቸው ሙጃ ከተማን ጨምሮ ሙሉ ለሙሉ ወረዳው በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ጋዞ ወረዳ መቀመጫ የሆነችው ስታይሽን ጨምሮ ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ራስ አንጎት ወረዳ መቀመጫ የሆነችው አሁን ተገኝ ከተማን ጨምሮ ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። የተከበራችሁ አድማጭ ተመልካቾቻችን የሁለቱ ወረዳ አመራሮች በጋሸና በኩል አቆራርጠው ወደ ነፋስ መውጫ ጋይንት ከተማ መፈርጠጣቸውን ጣቢያችን መረብ ሚዲያ ለማረጋገጥ ችሏል። የሰሜን ወሎ ዞን ዳውንት ወረዳ ዋና መቀመጫ የሆነችው ኩርባ ከተማን ጨምሮ ወረዳው በፋኖ ቁጥጥር ስር መግባቱ ታውቋል። የሰሜን ወሎ ዞን ዋርላ ወረዳ ከኮን ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ስር የገባ ሲሆን በሰሜን ወሎ ዞን መቄት ወረዳ ከፍላቄት ገረገራ ከተማ ውጭ ያለው ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር መግባቱ ነው ኮሚኒኬሽን መምሪያ ያሳወቀው። ፍላቄትና ገረገራ ከተማ ላይም ከባድ ትንቅንቅ እየተደረገ መሆኑ ተሰምቷል። ውጊያው እና ትንቅንቁ አሁንም እንደቀጠለ ነው። ከመረጃው ብዛት የተነሳ ቁጥሩን ለመመዝገብ ተቸግረናል ያለው ኮሚኒኬሽን መምሪያው ዝርዝር መረጃዎችን በቀጣይ እናሳውቃለን ሲል ገልጿል።